አንቺ ቤት የአብርሃም ፎቶ ምን ይሰራል? አታምነኝ። አዎ አላምንሽም። አዎ አላምንሽም። ቪዲዮ ከለቀቀች እንግዲህ ሁለት ሳምንት ሊሞላ ትንሽ ቀን ነው የቀረው። እጅግ በጣም በሚገርም ሁኔታ እንግዲህ በጣም ብዙ ሰዎች ሲጠይቁ ነበረ ምንድን ነው የተፈጠረ፣ ምንድን ነው እየተካሄደ ያለው የሚለውም በጣም ብዙ ሰዎችም ሲጠይቁ ነበረ። እንግዲህ ያው ፍቅር ጠፍታለች በምን ምክንያት እንደሆነ እና እጅግ በጣም በሚገርም ሁኔታ እንግዲህ ምን እንደተፈጠረ ፍቅርን እንግዲህ እንደምናውቃት በተለይ ከፉፉ ጋራ በጣም ብዙ ቪዲዮችን ስትሰራ እንደነበረ እናስታውሳለን። በዛሬው ቪዲዮ እንግዲህ ስለዚህ ጉዳይ በደንብ አድርገን የምንነግራችሁ ይሆናል። አዲስ ያገኘ መረጃም አለ። ስለእነሱ ጉዳይ እጅግ በጣም ብዙ ሰው ያስጨነቀ ነገር ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮምንት ስር አስቀምጡልን። ወደ ጉዳያችን እንግዲህ በጣም የምናውቃት በተለይ እንግዲህ በፈገግታዋ እጅግ በጣም ብዙ ሰውን የማረከች እጅግ በጣም እንግዲህ ቅን የሆነ ልብ ያላት፣ በተለይ ለሰዎች በጣም ምትራራ እጅግ በጣም በጣም እንግዲህ ብዙ ነገሮችን ሰርታለች። በተለይ በተለይ በዩቲዩብ በጣም ብዙ ቪዲዮዎች እንደሰራች እናውቃለን። እንግዲህ ከሰሞኑ እጅግ በጣም ብዙ ሰዎች ስጠይቁኝ ነበረ፣ ፉፉና ፍቅር መሀል ምንድን ነው የተፈጠረ? ፍቅር ወዴት ሄዳ ነው? በጣም ብዙ ጥያቄዎችን ሳስተናግድ ነበረ። እንግዲህ ያገኘሁት አንድ መረጃ አለ። ከዛ በፊት እንግዲህ እንደምታስታውሱት ከሆነ ከፉፉ ጋር አዲስ ነገር ጀምሮ ነበሩ፣ ወይም ደግሞ ወደ ፍቅር እንደገቡና ህይወታቸውንም በአንድ ላይ ለመምራት እንግዲህ አንድ አዲስ ነገር እንደነበረ በደንብ እናስታውሳለን። ከዛ በኋላ እንግዲህ ምንድን ነው የተፈጠረ? አንድ ረጅም የሆነ ፕራንክ ወይም ደግሞ እንደ ድራማ ነገር እንሰራለን ብሎ ያሰቡት ነገር ነበረ። በተለይ እንግዲህ ይህንን ያሰበው ፉፉ ነበረ ያው ያሰበው ነገር ወደ ሌላ ነገር አምርቶ በተለይ እንደምታስታውሱት ፍቅር ያልጨረሰችው ነገር አለ ከአብርሽ ጋር ብሎ አንድ ቪዲዮ ሲሰራ እና በጥፊ ስትመታው በደንብ እናስታውሳለን። ያ ነገር እንግዲህ ተጋግሎ ወዳልተፈለገ ነገር ውስጥ ገብቷል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ፍቅርና ፉፉ መሀል ትልቅ የሆነ ፀብ ተነስቶ ነበረ። እንግዲህ ይቅርታም ሊጠይቃት በተደጋጋሚ ሞክረዋል። በመሀል አንዳንድ ደስ የማይሉ ነገሮች ተፈጥሯል። እንግዲህ በጣም ብዙ ሰዎች ደግሞ ስጠይቁ ነበረ። በተለይ እንግዲህ የፍቅር ጉዳይ ሲያስጨንቃችሁ የነበረ በጣም ስታስቡ የነበረ ሰዎች አላችሁ። እንግዲህ ከዚህ በፊትም ያው የሆነ ነገር ተፈጥሮ እንደነበረ እናስታውሳለን። በዛ ምክንያትም ጠፍቶ ነበሩ። በተለይ የግል ጉዳይ ላይ የሆነ ነገር እንደተፈጠረ እና ጉዳዩም እንግዲህ ወደ ፍርድ ቤት ወስዶ አንዳንድ ነገሮችን ሲያስተካክሉ እንደነበረ እናስታውሳለን። እንግዲህ ያንን ግልጽ አድርጎ እንኳን ባይናገሩም ምንድን ነው በአሁኑ የተፈጠረው ነገር ግን ፍቅር እንግዲህ ከቪዲዮ ወይም ደግሞ ቪዲዮ ከለቀቀች እንግዲህ ድፍን 12 ቀን አልፏል። ኦልሞስት እንግዲህ አሁን ወደ ሁለት ሳምንት እየተጠጋ ነው። በዚህ ሁኔታ ጠፍታ አታውቅም። ሁሉም ሰው እንግዲህ በጣም በጣም በጣም ሲጠይቅ ነበረ። ምንድን ነው የሆነችው? ፍቅር ምን ሆና ነው? ፉፉ ጋስ ምንድን ነው ያለው አዲስ ነገር የሚለውም በጣም ብዙ ሰው ሲጠይቁ ነበረ። እንግዲህ እንደምታስታውሱት ጸብ ነው በመሀል የተፈጠረው ነገር ትልቅ የሆነ ጸብ ነው። ያ ደግሞ ምንድነው እንግዲህ ከፉፉ ጋራ የተፈጠረ ነገር ነው። በዛ ላይ ያው ፕራንክ ነው ብሎም አዲስ ቪዲዮም ሰርቶ ለቆ ነበረ ፉፉ ከአራት ቀን በፊት። ያም ሆኖ እንግዲህ ያው ፍቅር ብዙም አላመነችበትም እና በጣም በጣም ደግሞ እንደከፋትና ወደ ሚዲያ እንኳን መምጣትም እንደከበዳት ነው ለመረዳት የቻልነው። በተለይ እንግዲህ ከፉፉ ጋር ያላት በጣም ቀረቤታ እጅግ በጣም ደስ የሚል እና ፍቅር የተሞላበት እንደሆነ እናስታውሳለን። በዛው ልክ ስለምትወደው እንግዲህ በመሃል የሆነ ነገር ሲፈጠር እጅግ እንደከፋት እና በጣም ደግሞ ወደ ሚዲያው መምጣት እንደማትፈልግ በዛ ላይ እንግዲህ ለራሷም ጊዜ መስጠት እንደምትፈልግ በደንብ አድርጋ ተናግራለች ማለት ነው። በጣም በጣም ታማኝ ከሚባል ሰው እንግዲህ ይሄ መረጃ ደርሶናል። እንግዲህ ወደ ሚዲያ እንድትመለስና ወይም ደግሞ ወደ ዩቲቧ ተመልሳ የተለያዩ ቪዲዮዎችን ከዚህ በፊት እንደነበሩ አይነት ቪዲዮችን እንድሰራ በተደጋጋሚ እየጠየቅን እንገኛለን ግን፣ ምንድን ነው ያው ለራሷ ጊዜ መስጠት ስላለባት ለተወሰነ ጊዜ ቪዲዮ ላይ እንደማትኖር እና አንዳንድ ነገሮችም እንዳስተካከለች ወደ ዩቲዩብ እንደምትመለስ በደንብ አድርጋ ተናግራለች ማለት ነው። ፉፉ ጋ እንግዲህ ያው ምንም አዲስ ነገር የለም። ፉፉ ደግሞ ምንድን ነው የሚለው ያው እንደ ከፋት እና በጣም እጅግ በጣም እንዳዘነችበት ለዛ ነገር ደግሞ እንግዲህ ቅርታ እየጠየቀ እንደሆነ እና በቻለው መጠን ወደ ሚዲያው እንድትመለስም የቻለውን እየሞከረ እንደሆነ በደንብ አድርጎ ነግሮናል ማለት ነው። እንግዲህ ያው እንደምታስታውሱት ከሆነ በጣም በጣም እንግዲህ ፍቅር ጋ ያለው ነገር ሁሉም ሰው በተለይ ተወዳጅ እንድትሆን ያደረገው ነገር ቅን የሆነ ልብ ስላላት ነው። በተለይ እንግዲህ በሆዷ ምንም ነገር የማትይዝ በትክክል ሚዲያ ላይ የመሰላትን ወይም ደግሞ የተፈጠረውን ነገር እያንዳንዱን ነገር በግልጽ የምታወ አውራ ናት። ከሰው ጋራም በጣም ምትግባባ በጣም እንግዲህ ሳቄታ የሆነች ከዚህ በፊት በተለያዩ ቪዲዮዎች አይተናል። ስለዚህ እንግዲህ ያው ሁሉም ሰው ይፈልጋል ወደ ሚዲያው እንድትመለስ። በተለይ እጅግ በጣም ብዙ ሰዎችም እየጠየቃችሁ እንደሆነ አይቻለሁ። በውስጥ የተላከልኝ መልእክትም በጣም በጣም ብዙ ነው ከሚባለው በላይ በተለይ እንግዲህ ከነ አብርሽ እና ከነ ሩታ ጉዳይ በላይ ይሄኛው ጉዳይ በጣም አሳስቧችሁ እየጠየቃችሁ ያላችሁ ሰዎች በተለይ ለእናንተ መልስ ይሆናል ብዬ ያዘጋጀሁት ቪዲዮ ነው። እንግዲህ ብዙ ሰዎች እንግዲህ መልሱን አግኝታችኋል ብዬ አስባለሁ። በቅርቡም አንድ አዲስ ቪዲዮ እንደሚለቁ ተስፋ እናደርጋለን። አንዳንድ ቪዲዮችን ከዚህ በፊት እየሰሩ የነበረው ወይም ደግሞ ሰርቶ ያስቀመጡት ቪዲዮች አሉ። እሱን እንኳን በመሀል ከለቀቁ አንድ የተሻለ ነገር ነው። ብዙ ሰውም ከመጠየቅና ከመጨነቅም ይገላል ያገላል ብለን እናስባለን። ስለዚህ እንግዲህ ውድ የቻናል የቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አርጉ። በተለይ እንግዲህ የነ ፍቅር ጉዳይ የነፉፉ ጉዳይ በጣም አሳስቧችሁ ስጠይቁ የነበራችሁ አዳዲስ መረጃ ውስጥ ሲኖሩ በፍጥነት እንግዲህ ለእናንተ ለማድረስ እንሞክራለን። ስለዚህ ያው የዚህ ቻናል ቤተሰብ መሆን እንዳይረሳ እንግዲህ ያው የአብርሽና የሩታ ጉዳይም እጅግ በጣም የተባባሰ ሄዶ ወደ አልተፈለገ መንገድ እንደሄደ ቪዲዮ ሰርተን ነበረ። በተለይ እንግዲህ ያላያችሁት ካላችሁ ወደኋላ ተመልሳችሁ የእኛም ቪዲዮ ማየት ትችላላችሁ። ምን እንደተፈጠረ መሀላቸው ምን አዲስ ነገር እንዳለ እያንዳንዱን ነገር እያነሳን ያወራንበትም አለ። እንግዲህ ይጠቅማቸዋል ብለን በተለይ ያሰብ ነው አንዳንድ ነገሮች ነገሮችን ቪዲዮ ላይ አካተናል። ያ ነገር ደግሞ እንግዲህ ለእነሱ ሕይወት በጣም በጣም ወሳኝ ስለሆነ በተለይ እነሱ ጋር እንዲደርስ የቻላችሁትን ያክል ሼርና ላይክ ማድረግ እንዳይረሳ በተለይ እንግዲህ ይሄኛው ቪዲዮ ደግሞ በጣም ብዙ ሰዎችም ስጠይቁ ስለነበረ ስለ ፍቅር ጉዳይ በጣም ብዙ ሰው ሲጠይቅ ስለነበረ እንግዲህ ለዚህ መልስ ይሆን ዘንድ የቻላችሁትን ያክል ሼር አድርጉ። ፍቅርና ፉፉ መሀል የተፈጠረ አንዳንድ ግጭት አለ ግን ነገሩ ይስተካከላል ብለን ተስፋ እናደርጋለን። ግን ምንድን ነው እሱም ምንም አይነት ችግር አላጋጠማቸውም ወይም ደግሞ ፍፁም ሰላም እንደሆኑ ለማወቅ ችለናል። ከሁሉም በላይ እንግዲህ በጣም የሚያሳስበው የነሱ ሰላም ስለሆነ፣ ሰላም መሆናቸውን ግን በእርግጠኝነት አረጋግጠናል። እንግዲህ ወደ ድሮ ማንነታቸው ወይም ደግሞ ወደ ድሮ ፍቅራቸው ቢመለሱ እጅግ በጣም ደስ ይለናል። ስለዚህ ውድ የቻናል ቤተሰቦች እንግዲህ አዲስ ናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።